በኢራን እና እስራኤል መካከል ያለው ወቅታዊ ውጥረት ከቀን ወደ ቀን እየተባባሰ በመጣበት በአሁኑ ወቅት ኢራን ሌላ የተፈጥሮ አደጋ አስተናግዳለች። በሰሜናዊ ኢራን በተለይም ከዋና ከተማዋ ቴሄራን በስተምስራቅ በምትገኘው ደማቫይንድ ከተማ አቅራቢያ 5.1 ማግኒቱድ ያለው የመሬት መንቀጥቀጥ ተከስቶ የሰው ሕይወት መጥፋቱንና ጉዳት ማድረሱን ሪፖርቶች አመልክተዋል። ይህ የተፈጥሮ አደጋ በራሱ አሳሳቢ ሆኖ ሳለ የተከሰተው ደግሞ ኢራን ከእስራኤል ጋር ከፍተኛ ወታደራዊ ፍጥጫ ውስጥ በገባችበትና የጦርነት ነጋሪት በሁለቱም ወገን እየተጎሰመ ባለበት ወቅት መሆኑ ሁኔታውን የበለጠ አሳሳቢና ውስብስብ አድርጎታል። ሌሊቱን ሙሉ ሁለቱም ሀገራት ከፍተኛ የአየር ላይ ጥቃቶችን እርስ በርስ ሲፈጽሙ ያነጉ ሲሆን የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ጦርነቱ አሁን ገና ተጀመረ የሚል ቁርጠኛ መልእክት ካስተላለፉ በኋላ ኢራን ከዚህ ቀደም በስፋት ተጠቅማቸው የማታውቃቸውን ፋታህ አንድ የተሰኙ ሃይፐርሶኒክ ሚሳይሎችን በእስራኤል ላይ ስትተኩስ ማምሸቷ ተዘግቧል። እነዚህ እጅግ ዘመናዊ ሚሳይሎች በእስራኤል ወታደራዊ ተቋማት፣ በተለይ የአየር ኃይል የአውሮፕላን መንደርደሪያዎችና ዋና ቢሮዎች ላይ ያነጣጠሩ እንደነበረ የኢራን የዜና አውታሮች ዘግበዋል። እስራኤልን በበኩሏ ዝም አላለችም። የአየር ኃይሏ የኢራን ዋና ከተማ ትሄራንን ጨምሮ በተለያዩ የኢራን ከተሞች ላይ ያጸፋ የአየር ድብደባዎችን ማድረጉ ተነግሯል። በዚህ ውጥረት መሀል የእስራኤል ጦር ኢራን ከጥቂት ቀናት በፊት የጦር አዛዥ አድርጋ የሾመቻቸውን ና ከአያቶላ አሊ ካሚኒ ጋር በቅርበት ይሰራሉ የተባሉትን ጀኔራል አሊ ሻድማኒን በቴህራን በፈጸመው ጥቃት መግደሉን ማስታወቁ የውጥረቱን መጠን የበለጠ አጉልቶታል። ኢራንም በበኩሏ በእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትና በእስራኤል መከላከያ ኃይል IDF የደህንነት ክንፍ መስሪያ ቤት ላይ የባላስቲክ ሚሳይል ጥቃት መፈጸሟን አስታውቃለች። እነዚህ ተደጋጋሚ ጥቃቶችና የጦርነት ስጋት የቴህራን ነዋሪዎችን ክፉኛ ያስደነገጡ ሲሆን፣ የመሬት መንቀጥቀጡ መከሰት ደግሞ እንቅርት ላይ ጆሮ ደግፍ ሆኖባቸዋል። በርካቶች ከተማዋን ለቀው ለ መውጣት ጥረት እያደረጉ እንደሆነ መረጃዎች ያመለክታሉ። በኢራንና እስራኤል መካከል እየተካሄደ ያለው ወታደራዊ ፍጥቻ በቀጥተኛ የጦር ሜዳ ግጭቶች ባሻገር ወደ ሌሎች የጦርነት ገጽታዎችም ተሸጋግሯል። ሁለቱም ሀገራት ለሌላኛውን ወገን ኢኮኖሚያዊ አቅም ለማዳከም የመረጃ የበላይነትን ለማግኘት እና የህዝብ አስተያየትን ለመቀየር ከፍተኛ ጥረት እያደረጉ ነው። በቅርብ ጊዜ ወዲህ ከሚታዩት የጦርነት ስልቶች አንዱ ወሳኝ የሆኑ የኢኮኖሚ መሰረተ ልማቶችን ኢላማ ማድረግ ነው። የኢራን የውጭ ጉዳይ ሚኒስትር በሰጡት መግለጫ እስራኤል የሀገሪቱ የነዳጅ እና የኃይል መሰረተ ልማቶች ላይ ጥቃት እያደረሰች መሆኑን ጠቁመዋል። ሚኒስትሩ አክለውም እስራኤል በተለይም የዓለም ትልቁን የነዳጅ ማውጫ ኢላማ ማድረጓ ጦርነቱን ወደ ሰፊ ቀጠናዊ ግጭት ለማስፋት ያላትን ፍላጎት በግልጽ ያሳያል ሲሉ አስጠንቅቀዋል። የነዳጅ ዘርፍ የኢራን ዋነኛ የገቢ ምንጭ እንደመሆኑ መጠን በዚህ ዘርፍ ላይ የሚደርስ ማንኛውም ጥቃት የሀገሪቱን ኢኮኖሚ ክፉኛ ሊጎዳ እንደሚችል ግልጽ ነው። ከዚህ ጋር በተያያዘ የሳይበር ጥቃቶችም የዚሁ ውጥረት ሌላኛው የጦር ግንባር ሆነዋል። በቅርቡ የኢራኑ ሰፓህ ባንክ ከፍተኛ የሳይበር ጥቃት ሰለባ በመሆን የተወሰኑ አገልግሎቶቹን ለጊዜው ማቋረጥ መገደዱን ተዘግቧል። ይህ ባንክ በኢራን በተለይም በነዳጅ ማደያዎችና በሌሎች የንግድ ተቋማት በስፋት ጥቅም ላይ የሚውል በመሆኑ ጥቃቱ በዕለት ተዕለት የህዝብ እንቅስቃሴ ላይ ማስተጓጎል ፈጥሯል። ባንኩ ችግሩ በአጭር ጊዜ ጥ እንደሚቀረፍ ቢያስታውቅም ከእስራኤል ጋር ግንኙነት አለው ተብሎ የሚታመነው አዳኝ ጭልፊት የተሰኘ መዝባሪ ቡድን ለጥቃቱ ኃላፊነቱን በመውሰድ የባንኩን መረጃዎች በሙሉ ማጥፋቱን አስታውቋል። ይህ ክስተት የሁለቱ ሀገራት ፍጥጫ ከባህላዊው የጦር ሜዳ አልፎ ወደ ዲጂታል አለም መስፋፋቱንና የፋይናንስ ተቋማት ሳይቀሩ የጥቃቱ ሰለባ እንደሆኑ ያሳያል። ከወታደራዊና ኢኮኖሚያዊ ፍልሚያው ጎን ለጎን የሁለቱም ሀገራት መገናኛ ብዙሀን የጦፈ የፕሮፓጋንዳ ጦርነት ውስጥ ገብተዋል። እያንዳንዱ ወገን የራሱን ትርክት ለማጠናከር የህዝቡን የሞራል ስነ ልቦና ለመገንባትና የሌላኛውን ወገን አቅምና ተአማኒነትን ለማሳነስ ከፍተኛ ጥረት እያደረገ ነው። የእስራኤል መገናኛ ብዙሀን የኢራን የጦር መሳሪያ ክምችት በፍጥነት እያለቀ መሆኑንና የሀገሪቱ የጦርነት አቅም እየተዳገመ እንደሆነ በስፋት ይዘግባሉ። በተቃራኒው የኢራን መገናኛ ብዙሀን የእስራኤል አይረን ዶም የተሰኘው የአየር መከላከያ ስርዓት በኢራን ተደጋጋሚ የሚሳይል ጥቃቶች ምክንያት የማክሸፊያ ሚሳይሎች እጥረት እንደገጠመውና አቅሙም ከዚህ በኋላ ቢበዛ ለአንድ ሳምንት ብቻ ሊያገለግል እንደሚችል የሚጠቁሙ ዘገባዎችን ይሰራሉ። ይህ አይነቱ የሚዲያ ፍልሚያ እውነታውን ለማወቅ አስቸጋሪ ከማድረጉም በላይ በህዝቦች መካከል ያለውን የጥላቻ ስሜት የበለጠ ሊያጋግል ይችላል። በዚህ የመረጃ ጦርነት ውስጥ የኢራን የመንግስት ቴሌቪዥን ጣቢያ ላይ የደረሰው ቀጥተኛ ጥቃትም ሌላኛው ማሳያ ነው። በዚህ ጥቃት በተቋም ውስጥ ይሰሩ የነበሩ የሶስት ሰዎች ህይወት ያለፈ ሲሆን፣ ጣቢያው ከጥቂት ሰዓታት በኋላ ወደ ስርጭት መመለሱ ተነግሯል። ይህ ክስተት የጦርነቱ ዒላማዎች ከወታደራዊ ተቋማት አልፈው የመገናኛ ብዙሃንንና የሲቪል ተቋማትን እያካተተ መምጣቱን ያሳያል። ጦርነቱ የመካከለኛው ምስራቅን ቀጠና ከመረበሹን ባሻገር የዓለም አቀፉን ማህበረሰብ ትኩረት ስቧል። ሀያላን መንግስታት የራሳቸውን ስትራቴጂካዊ ፍላጎቶች መሰረት ለማድረግ ለሁኔታው ምላሽ እየሰጡ ሲሆን፣ በግጭቱ ቀጥተኛ ተጠቂ የሆኑት የሁለቱም ሀገራት ዜጎች ደግሞ ከፍተኛ ስጋትና ሰብአዊ ቀውስ ውስጥ ወድቀዋል። የጦርነቱን መባባስ ተከትሎ ዩናይትድ ስቴትስ አሜሪካ በቀጠናው ያላትን ወታደራዊ ዝግጁነት አጠናክራለች። ሁለት ግዙፍ ዩኤስኤስ ኤንአይኤምቲዚ አውሮፕላን ተሸካሚ የጦር መርከቦችንና ሌሎች የጦር መርከቦችን ወደ መካከለኛው ምስራቅ ማጓጓዛ ተዘግቧል። ይህ አሜሪካ ወታደራዊ እንቅስቃሴ ለእስራኤል ያላትን ድጋፍ ለማሳየትና በኢራን ላይ ጫና ለመፍጠር የታለመ እንደሆነ ይገመታል። የአሜሪካ ከፍተኛ ባለስልጣናትም የአሜሪካ የጦር መርከቦች አነስተኛ ቁጥር ያላቸውን የኢራን ሚሳይሎች በማክሸፍ ረገድ ሚና እንደተጫወቱ መግለጻቸው አሜሪካን በተዘዋዋሪ መንገድ በግጭት ውስጥ መሳተፏን ያመላክታል። በሌላ አንዳንድ ሀገራት ግጭቱን በሰላማዊ መንገድ ለመፍታት ዲፕሎማሲያዊ ጥረቶችን እያደረጉ ነው። ከእነዚህም መካከል ኳታር በቀዳሚነት ትጠቀሳለች። የኳታር የውጭ ጉዳይ ሚኒስትር የሁለቱ ሀገራት ጦርነት እንዲያበቃና ውጥረቱ እንዲረግብ ኳታር በየቀኑ ከዩናይትድ ስቴትስ አሜሪካ ጋር ንግግር እያደረገች መሆኑን ገልጸዋል። ይህ የሽምግልና ጥረት ምን ያክል ውጤታማ ሊሆን እንደሚችል ወደፊት የሚታይ ቢሆንም ቢያንስ በዲፕሎማሲያዊ መንገድ መፍትሄ ለመፈለግ የሚደረግ ጥረት መኖሩን ያሳያል። ይህ በእንዲህ እንዳለ በግጭቱ ቀጥተኛ ሰለባ የሆኑት የኢራንና የእስራኤል ዜጎች ከፍተኛ ስጋትና ፍርሃት ውስጥ ወድቀዋል። በተለይም የእስራኤል የአየር ጥቃት በቴህራንና በሌሎች የኢራን ከተሞች ላይ መቀጠሉን ተከትለው በርካታ የቴህራን ነዋሪዎች ከተማዋን ለቀው ወደ ተለያዩ አቅጣጫዎች እየተሰደዱ መሆናቸው ተዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያስተላለፉት ማስጠንቀቂያም ለዚህ የዜጎች ስደት አስተዋጽኦ እንዳደረገ ይገመታል። በከተማዋ በሚወጡ መንገዶች ላይ ከፍተኛ የትራፊክ መጨናነቅ በመፈጠሩ ድሮ የሶስት ሰዓት መንገድ የነበረው አሁን እስከ 14 ሰዓት የወሰደ መሆኑን ሁኔታውን አሳሳቢነት ያሳያል። የተለያዩ ሀገራትም በኢራን እና በእስራኤል የሚገኙ ዜጎቻቸውን ደህንነት በተመለከተ መግለጫዎችን እያወጡ ነው። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ አሁን ባለው ሁኔታ የአሜሪካ ዜጎችን ከእስራኤል ለማስወጣት የሚያስችል ጊዜ ላይ እንዳልተደረሰ እና ሁኔታው ገና አሳሳቢ ደረጃ ላይ እንዳልሆነ የሚጠቁም መግለጫ አውጥቷል። በተቃራኒው በትሄራን የሚገኘው የቻይና ኤምባሲ በኢራን የሚገኙ የቻይና ዜጎች በአስቸኳይ በጆርዳን በኩል አድርገው እስራኤልን ለቀው እንዲወጡ ጥብቅ ማሳሰቢያ ሰጥቷል። ይህ ኤምባሲዎች የተለየ አቋም የሁኔታውን ውስብስብነትና እያንዳንዱ ሀገር ያለውን የተለየ የደህንነት ግምገማ የሚያሳይ ነው። በዚህ ሁሉ የጦርነት ውጥረትና የዜጎች ስጋት መሀል ኢራን ሌላ ከባድ የተፈጥሮ አደጋ አስተናግዳለች። ዛሬ በሰሜናዊ ኢራን ከዋና ከተማዋ ቴህራን በስተምስራቅ በምትገኘው ደማቬንድ ከተማ አቅራቢያ 5.1 ማግኒቱድ ዲሬክተር መጠን ያስመዘገበ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ የተከሰተው ከመሬት ገጽ በታች 7 ኪሎ ሜትር ጥልቀት ላይ መሆኑ የተገለጸ ሲሆን ይህም በአንጻራዊነት ጥልቀት የሌለው በመሆኑ የሚያስከትለው የጉዳት መጠን ከፍ ያለ ሊሆን እንደሚችል ባለሙያዎች ስጋታቸውን ገልጸዋል። የመንቀጥቀጡ ኃይል በዋና ከተማዋ ቴህራን ውስጥም በደንብ የተሰማ ሲሆን በርካታ የከተማዋ ነዋሪዎች በ በፍርሃት ቤታቸውን ለቀው ወደ ጎዳና እንዲወጡ አስገድዷል። ይህ ድንገተኛ የተፈጥሮ ክስተት በተፈጠረው መደናገጥና መጣደፊያ ሳቢያ ቢያንስ የሁለት ሰዎች ሕይወት ማለፉንና ከ22 በላይ ሰዎች ደግሞ የተለያዩ ቀላልና ከባድ ጉዳቶችን እንዳስተናገዱ መጀመሪያ የወጡ ሪፖርቶች አመልክተዋል። ምንም እንኳን ይህ የመሬት መንቀጥቀጥ ከጦርነቱ ጋር ቀጥተኛ ግንኙነት ባይኖረውም በኢራን ሕዝብ ላይ ተጨማሪ ስጋትና ሰብአዊ ቀውስ ሊያስከትል የሚችል ክስተት ነው። በአጠቃላይ የኢራንና እስራኤል ፍጥጫ በመካከለኛው ምስራቅ ሰላምና መረጋጋት ላይ የደቀነው ስጋት እጅግ የከበደ ነው። ወታደራዊ ግጭቶች ባሻገር የኢኮኖሚ ኢላማዎች፣ የሳይበር ጥቃቶችና የፕሮፓጋንዳ ጦርነቶች የዚህ ውጥረት ዋነኛ መገለጫዎች ሆነዋል። የዓለም አቀፉ ማህበረሰብ ይህንን ውጥረት ለማብረድና ሁለቱንም ወገኖች ወደ ንግግር ጠረጴዛ ለማምጣት ከፍተኛ ጫና ማድረግ ይኖርበታል። ያለበለዚያ የዛሬው የሚሳይል ውርጅብኝና የጄኔራሎች ግድያ ወደ ከፋና ሰፊ ጦርነት ማዕበል ሊያመራ የሚችል የማስጠንቀቂያ ደወል ሊሆን ይችላል። ሁኔታው በቅርበት ክትትል የሚደረግበት ሲሆን ለሰዓቱ የተዘጋጁት መረጃዎች እነዚህን ያካትታሉ።